ማንኛውም ነገር ከንያ ነው የሚጀምረው። ሰለላሁ ዐለይሂ ወሰለም እንነመል አዕማሉ ቢንኒያት። ስለዚህ ንያ በቀልብ ነው የሚሆነው። የሐጅ ግን ቀልብና ምላስንም ጨምሮ ነው። ይህም ማለት ነው አልኢሕራም። አንድ ሰው ወደ ሰላት መግባት አላሁ አክበር ማለት ንያ አድርጎ በቂ ነው። ነገር ግን ከተክቢራ በፊት ንያ አለ ማለት ነው። ነገር ግን የሐጅ ኢሕራም በቃል ተነግሮ ነው። ይሄም ተልቢያ ነው፣ ለበይክ አላሁመ ለበይክ ስል ይሄ ልክ እንደ ሰላት ተክቢራ ወደ ንሱኩ መግባቱን ማሳወቁ ነው ለራሱ። ነገር ግን ከዚህ ጋር ተያይዞ ልክ ለሰላት የትኛውን ሰላት ነው የሚሰግደው የምለውን እንደሚያስታውሰው ሁሉ የትኛው ንሱክ ውስጥ እንደገባ አስተውሎ ነው ንያ ማድረግ ያለበት። ይሄ ማለት የሐጅ ኢሕራሞች ሶስት አይነት ናቸው። አንደኛው ሐጅ ብቻ ለማድረግ ንያ ማድረግ አለ። ሁለተኛው ሐጅና ዑምራን አንድ ላይ ንያ ማድረግ አለ፣ የራሱ የሆነ የራሱ ክንውን አለው። ሶስተኛው ደግሞ ቅራን ተመቱዕ የሚባል ነው። ተመቱዕ ማለት አንድ ሰው ወደ ሳዑዲ ወይም ደግሞ ወደ መምለካ ሲሄድ መጀመሪያ ዑምራ ያደርጋል ዑምራ አድርጎ ሐጅ እስኪደርስ ድረስ ይቀመጣል ማለት ነው፣ አብዛኛውን ጊዜ እንደምናደርገው ማለት ነው። መጀመሪያ ያለ እሕራም መቼም አንድ ሰው ወደ መካ አይገባም። ለሐጅ ሲሄድ ግን ሐጅ ንያ አድርጎ ሳይሆን መጀመሪያ ዑምራ አድርጎ ዑምራውን ጨርሶ ለሐጅ ሌላ ንያ ያደርግ ነው። ስምንተኛው የዙልሒጃ ቀን ላይ ገና ወደ ዐረፋና ወደ ሚና ለመሄድ ኒያ የሚያደርገው የሐጅ እንዳለ ሆኖ ነገር ግን የሚሄደው ለዑምራ ነው። ይሄ በመጀመሪያ ዑምራ አድርጎ ከዛ ፈቶ ኖርማል ሆኖ ተቀምጦ ከዛ በኋላ ሐጅ የሚያደርግበት ይሄ ተመቱዕ ይባላል ማለት ነው። ተመቱዕ እና ቅራን ሁለቱም ደምን ያስወጅባሉ ማለት ነው። ግዴታ ነው። በሁለቱ ንያ ያደረገ ሰው መጨረሻ ላይ ማረድ አለበት። የማይችል ከሆነ ምጾም ማለት ነው። እንግዲህ ሌላ ጊዜ የምናገረው ይሆናል። ዋናው ነገር ንያ ሲያደርግ እነዚህ ከሶስቱ የትኛው እንደሆነ ለይቶ ነው ንያ የሚያደርገው ማለት ነው። ዑምራ ብቻ ከሆነ ነወይቱ ለበይክ አላሁማ ዑምረተን ሙተመትዕን ብሃ ኢላ ልሓጅ ማለት ነው። ንያ አድርግ አለው። ለበይክ በሚልበት ጊዜ ዑምራ አድርጌ ከዛ በኋላ ሓጂን በዚሁ አመት ለማድረግ ንያ አድርግ ያለው ምለው ነው። ይሄ ሙተመትዕ ነው። በዚህ አይነት ነው ንያ የሚያደርገው ወይም አንድ ላይ በተለይ በጣም አጣቦ ወቅቱ ለአረፋ የተቃረበ ከሆነ ሐጅና ዑምራን አንድ ላይ ማድረግ ይቻላል። ይህም በሚያደርግበት ጊዜ የሚሰራቸው ክንውኖች አንድ ናቸው፣ ግን አጅርና ዒባዳው ንስኩ የሚጻፈለት ሁለቱ ነው ማለት ነው። ሐጅም እንዳደረገ ዑምራም እንዳደረገ ማለት ነው። እና ከሶስቱ ኢፍራድ የምንለው አንድ ሰው ዘንድሮ ዑምራ ረመዷን አሪጋለሁ አሁን የማደርገው ሐጅ ብቻ ነው ብሎ ቀጥታ ለአረፋ በተቃረበ ጊዜ ወይም ደግሞ ከዛም በፊትም ቢሆን ሐጅ ብቻ መሐረም ይችላል። ነገር ግን እህራሙን አይፈታም ሐጁን እስክጨርስ ድረስ ማለት ነው። ይሄ ለሐጅ ብቻ የመጣ ሰው ነው። ሐጅ ብቻ ነው እህራም የሚያደርገው ስለዚህ እህራም ብለን የምንለው ማዕናው ወደ ንሱክ መግቢያ ንያ ነው። ተልብያ ነው የሚጀምረው ማለት ነው። እህራም እንግዲህ ከዛ በፊት ሸርጦዎች አሉት። መጀመሪያ እንግዲህ የመጣበት የሚሄድበት ሐላል የሆነ እንግዲህ ዛዱ ሁሉ ሐራም የሌለበትና በራሱ ሐላል በሆነ ዛድ የመጣ ከዛ በኋላ ደግሞ እንያውን አድርጎ ለዚህ ትልቅ ንስክ እኽላስ አድርጎ መምጣት ነው። ከዛ ለበይ ከበምልበት ጊዜ ተጀርድ ማበግ ያስፈልጋል ማለት ነው። ተጀርድ የምንለው ልክ በተውባ ለአላህ ስብሓናሁ ወተዓላ ራሱን ማጽዳት እንዳለበት ሁሉ እንደዚሁም ዛሂሩንም ከአንዳንድ የድሮ የመለብሳቸው ልብሶች ሁሉ መኺጥ ማለትም የተሰፉ ልብሶችን አይለብስም። እንደዚህ ጠቅላላ የሚያከናንቡትንም አይለብስም። ስለዚህ አንድ ሰው ሱሪ አይለብስም፣ ከናቴራ አይለብስም፣ ፓንቲ የለውም። ይህንን ሁሉ ራሱን ልክ እንደ ሞቶ እንደ ተክፊን እንደሚደረግ ማለት ባዶ ራሱን አድርጎ ከዛ የእሕራም ልብስ ይለብሳል ማለት ነው። የእሕራም ልብስ እንግዲህ ሁለት አይነት ናቸው፣ ሁለት ቅጣ ናቸው። አንዱ ሽርጥ ነው፣ ሌላው ደግሞ ከላይ ነጠላ ነው ማለት ነው። እነዚህ ሁለቱ መልበስ ይገድላል። ይሄንን ካደረገ በኋላ ነው ለበይክ የምለው ማለት ነው። ሱናው ደግሞ መታጠብ አለበት፣ ተንዚፍ ማድረግ አለበት። ከዛ በኋላ ብዙ ከእህራም በኋላ ማድረግ የሌለባቸው ነገሮች አሉ። ፀግር አይነሳም፣ ጠፊር አይቆረጥም። እንደዚህ ያሉ ነገሮችም ቀደም ብሎ ራሱን ማዘጋጀት አለበት ማለት ነው። ህጁ እስኪያበቃ ድረስ ወይም ዑምራ እስኪያበቃ ድረስ የማይነካ ስለሆነ ማለት ነው። ይህንን አውቆ ወደ ንያው ይገባል ማለት ነው። ይሕራም ማለት እንግዲህ ሁለት ቦታዎች፣ ሁለት ሚቃቶች አሉት። ሚቃት ማለት ወቅትና ቦታ ማለት ነው። ሁለት አይነት ነው ያለው የዘመን ሚቃትና የቦታ ሚቃቶች አሉ። ይህም ዝም ብሎ በፈለገበት ቦታ አይደለም ንያ ማድረግ የሚችለው ሸርዑ እንግዲህ ረሱል ዓለይ ሰላቱ ሰላም አምስት ቦታዎችን ከመካ ርቆ የሚገኙ አምስት ቦታዎችን ያለ ሕራም የሚገባበት የማይገባበት ለሐጅ ወይም ለዑምራ ነው፣ እየተሰው ያንን ክልል ማለፍ የሌለባቸው አምስት ቦታዎች አድርጓል። ከነሱ በአንዱ ነው የሚያልፈው። ስለዚህ ከዛ በፊት ነው ማድረግ ያለበት ማለት ነው። መሰለን ከሐበሻ የሚመጡ ከኢትዮጵያ የሚመጡት የለምለም የሚባል የየመኖች ሚቃት አለ። የሱን አቅጣጫ ሳያልፍ መሆን አለበት ከዚህ የተነሳ አንድ ሰው ምናልባት ወደ መካ ሳይሆን መዲና የሚሄድ ከሆነ ይህ ሌላ ነገር ነው ሰው ወደ መዲና ሲሄድ የግድ ኢሕራም ማድረግ የለበትም ወደ መካ ሲሄድ ነው ሰው ያለ ኢሕራም መግባት የሌለበት ስለዚህ በቀጥታ ወደ መካ የሚሄድ ከሆነ ወይ ለዑምራ ወይም ለሐጅ ንያ አድርጎ ነው ያለበት ነገር ግን አብዛኛውን ጊዜ በአሁኑ ጊዜ ቀጥታ ወደ መዲና ስለሚሄዱ ኢሕራም ማድረግ የለበትም ምክንያቱም መዲና መሄድ ማለት ሐጅም አይደለም ዑምራም አይደለም። እዛ እንግዲህ እዛ ከደረሰ የመስጂድ ነበዊ ዚያራ ነው ያለው ያ ቦታ እንግዲህ ይሄ አሁን የእሱ ሚቃት ማለት ነው። የእኛ ሰዎች መዲና ከሄዱ የነሱ ሚቃት የመዲና ሰዎች ሚቃት ነው፣ ዙልሑለይፋ የሚባል ማለት ነው። ከመዲና ትንሽ አንድ ሰባት ኪሎ ሜትር እንደዚህ ወደ መካ ያለ ቦታ ማለት ነው። ከዛ ነው የሚያደርጉት። ስለዚህ ይሄ ካልሆነ ግን ወደ መካ የሚሄዱ ከሆነ የለምለም የሚባል አቅጣጫ ሳያልፉ በአውሮፕላን ውስጥ ይነገራል። ወይም ደግሞ ገና ኤርፖርትም ከቤትም ማድረግ ይችላል ማለት ነው። የሚሳፈርበት ቀን ተልብያ አድርጎ ንያ አድርጎ እሕራማውን አድርጎ መውጣት ይችላል ማለት ነው። ዋናው ነገር ያንን ቦታ ሳያልፍ ማለት ነው። ማንኛውም ሐጅ የራሱ የተወሰነለትን አቅጣጫ ሳያልፍ ቦታ ሚቃቱን ሳያልፍ ሕራም ማድረግ አለበት ማለት ነው። ይሄ ቦታ ነው። ዘመን አለው ዘመን አለው። ዑምራ ዘመን የለውም። ነገር ግን ሓጅ የራሱ እሕራሙ የማይሆንባቸው ዘመናት አሉት። ይህም ሸዋል አለ፣ ድልቅዕዳ አለ፣ ዓሽረ ዝልሕጃ አለ። እነዚህ ናቸው የእሕራም ዘመናት ማለት ነው። ከነዚህ በፊት ወይም ከነዚህ በኋላ ለሓጅ መሐረም አይቻልም። ስለዚህ አንድ ሰው ከሸዋል ጀምሮ ለሓጅ ማንኛውም ጊዜ መሄድ ይችላል ማለት ነው እስከ ዓሽረ ዝልሕጃ ድረስ ማለት ነው። ስለዚህ እነዚህን ወቅትና ቦታዎችን ጠብቆ የሚደረግ የንያ ክንውንን ማለት ነው። ኢሕራም በዚህ አይነት መረዳት አለብን ማለት ነው። አላህ ሱብሓነሁ ወተዓላ ዲናችን ተረትን በተለይ ይህን ታላቁን ትልቁን ዒባዳ ያለ ትክክለኛ ንያ ክህርን ተቀባይነት የሌለው መሆኑ ማወቅ አለብን። አንድ ሰው ያለ ንያ ወደ ሰላትን መግባት አይችልም። ያለ ንያ ማንኛውም ዕባዳ ማድረግ አይችልም።

ሐጅ የሆነ ቦታ ላይ የሚሰራ ተግባር እንጂ ሁሉም ቦታ የሚሰራ አይደለም ብለናል። ሐጅ የሆነ ሰዓት ላይ እንጂ ሁሉም ጊዜ የሚሰራ አይደለም ብለናል። ሐጅ በተለየ መልኩ እንጂ የሚሰራው እንደ ልብ በየትኛውም የልብስ አይነት አይደለም የሚሰራው። ስለዚህ ሶስት ነገሮችን እናያለን ዛሬ። የሐጅ ጊዜው መቼ ነው?

አሽሩ ዚል ሕጃ ዋናዎቹ የሚያለቁበት ስለሆነ ለዚህ ብለው ነው እስከ ሁለቱ ወሮችና የዙል ሕጃ አስሩ ቀን ማለት የቻሉት ወኢላ እስከ መጨረሻው ድረስ የዙል ሕጃ ወርም ከሐጅ ወሮች ውስጥ ይባላል። እንዴት ከሸዋል ጀምሮ ሐጅ ይባላል? አዎ ከሸዋል ጀምሮ ኤሕራም ማድረግ ይቻላል።

አንስቶ ከኢሕራም ማድረጊያ ቦታ አንስቶ እስከ ዓረፋ እስከ ሙዝደሊፋ እስከ ሚና ያሉት ቦታዎች ናቸው። ስለዚህ ዋና ዋና ቦታዎቹ የኢሕራም ቦታው፣ ከዚያ ደግሞ የጠዋፍና የሳዕዩ ቦታ፣ ከዚያ ደግሞ የሚታደርበት ሚና፣ ሙዝደሊፋ፣ ዓረፋ እነዚህ ናቸው ቦታዎቹ። እኒህ ምን ምንድን ነው የሚሰራባቸው? የተለያዩ ስራዎች ይሰሩባቸዋል። የኢሕራምን ቦታ ብናይ ዝዩል ኢሕራም የሰው ልጅ እንደ ልቡ የፈለገውን ልብስ ለብሶ ይመጣና እዚያ ቦታ ሲደርስ በተለይ ወንዱ ሁሉን ልብሱን ውልቅልቅ አድርጎ አንድ አይነት ተመሳሳይ ተቀራራቢ የኢሕራም ልብሶችን ከታች በኩል ሽርጥ ከላይ በኩል ነጠላ ነገር አጣፍቶ የሚጀምርበት ማለት ነው። የኢሕራም ቦታ ላይ ሲጀምር ሰውነቱን ብቻ በልብስ መቀየር ብቻ ሳይሆን ንያውም ከዚህ በኋላ ሐጅ ላይ ነው ያለሁት ብሎ የሐጅን ውሳኔ ሰጥቶ በስተግባር የሚጀምርበት ነው። ለበይክ አላሁመ ለበይክ ለበይክ ላተሸሪከ ለከ ለበይክ

ለምሳሌ ከኢትዮጵያ ምንህር ሰዎች የለምለም የሚባል ቦታን ማለፍ ክልክል ነው፣ ኢሕራም ሳናደርግ ከመዲና የሚመጡ ሰዎች ዙልሑለይፋን ማለፍ ክልክል ነው። ዙልሑለይፋ ከመዲና የመጡ ሰዎች ዕርቆች ማነው፣ ዒራቆች ዛቱ ዕርቅ የሚባልን ቦታ ማለፍ የለባቸውም። ዋዲ ሰይል የሚባል አለ፣ ከበረሃው ደግሞ ከሪያድና ከኋላ የሚመጡት አገሮች። እነዚህን የኢሕራም ቦታዎች ዙሪያውን ያሉትን ሁሉም ወደ ካዕባ መምጣት ሲፈልግ ኢሕራም ልብሱን ለብሶ ነው የሚመጣው። የኢሕራም ልብስ ኡማውን በጠቅላላ አንድ ሊያረግ የሚችል አንድ አይነት ስራ መስራቱን የሚያመለክት ወደ አንድ ዓላማ እየሄድን ነው ብሎ ሊያገናኛቸው፣ አሁን በዘመናዊ ቋንቋ ዩኒፎርም ይባላል የሚያመሳስል ልብስ ማለት ነው።

እንግዲህ የሀጅ መግቢያ ወይም መፈከርና መርህ የሆነውን ቃል ተልቢያ ትርጉሙና መልእክቱ ምን እንደሆነ አይተናል ከዛ ቀጥሎ የሀጅ ስራ ወይም በሀጅ ስራ ላይ የተሰማሩ ሰዎች ምን ይመስላሉ ከማን ጋር ይመሳሰላሉ የሚለውን ይሆናል የምንቀጥለው ማለት ነው ሀጅ ስራ እንግዲህ የገባ ሰው በተለይ ወንዶች ይዘታቸው ይቀየራል ማለት ነው የፈለገው ሰው ቢሆን በሀገሩ የለመደውን ባህላዊ የተሰፉ ልብሶችን መልበስ አይፈቀድለትም ማለት ነው። ለሀጅም ሆነ ለኡምራ እንግዲህ አውሳ እዛ ኢህራም ቦታ ላይ በሚደርስበት ጊዜ ብትን ጨርቆች ነው የሚለብሰው ተታይ ሽርጥ፣ ተላይ ደግሞ የሚያጣፋው ነገር ይሆናል እንጂ ሰውነትን የሚከብ ተቃልስ ጀምሮ ተባንት ጀምሮ ምንም ነገር አይፈቀድለትም ማለት ነው። ይህ ምንን ያመለክታል? ሰዎች የተለያዩ ዩኒፎርም፣ የተለያዩ ጌጣጌጦች መጠቀም የለባቸውም በዛ ቦታ ማለት ነው። ያ ቦታ ትህትናን የሚያሳይበት ቦታ ነው። የለመድኩትን የወደድኩትን እኔ የመረጥኩትን ለብሳለሁ ሳይሆን አላህ እና መልክተኛው ያዘዙትን ልብስ መልበሱ ታዛዥ መሆኑን ያረጋግጣል ማለት ነው። እንደገና ሰዎች አንድ ወጥ እንዲሆን ይፈለጋል አልባሳታቸው ማለት ነው ወንዶች እና ሁሉም ሰው ባለስልጣንም ሆነ ሀብታም ሆነ ባለጸጋ ሆነ ድሃም ሆነ ማንኛውም ሰው የሰው ልጅ እኩል ነው የሚለውን ደግሞ በተግባር ያረጋግጥልናል ማለት ነው። እና በሌላ ጊዜ ሰው ያው አንዱ ከሌላው የሚፎካከርበት የሆነ አለባበስ ዘይቤ አለ። ያ ሁሉ ቀርቶ በአጠቃላይ እኛ የሰው ልጆች ነን፣ የአደምና የሐዋ ዘሮች ነን። ስለዚህ ጌታ ያዘዘውና የፈቀደውን ልብስ ስለተወሰነ ጊዜም ቢሆን በእሱ ላይ እኩልነትን እናሳያለን ብለው ነው የሚሰለፉት ማለት ነው። ይሄ ምን ያስታውሰናል? ሞትን እና ያው መልቅያማን ያስገነዝበናል ማለት ነው። ሰው በሚሞት ጊዜ ያው የተለያዩ ዩኒፎርሞች እና የደንብ ልብሶችን ለብሶ አይሄድም ማለት ነው። ህልም ከፈን ነው የሚለብሰው ብትን ጨርቆች። ስለዚህ ያ የመጨረሻው ቀን ደግሞ የሁላችንም የስራችንን ውጤት የምናገኝበት በዛ ቀን በዚህ መልክ ነው የምንነሳው ማለትን ያስገነዝባል ማለት ነው። እንደገና የሰው ልጆች ስብስብ አለም አቀፍ ነው ማለት ነው። የመልቅያማ ሲሆን በአለም ላይ ያሉ ህዝቦች በሙሉ ጅኖችም ጭምር አንድ ሜዳ ላይ ይሰባሰባሉ። አሁንም ሐጅ ላይ በተወሰነም ደረጃ ቢሆን ከአለም ዙሪያ የመጡ ህዝቦች ናቸው የሚሰባሰቡት ማለት ነው። ስለዚህ ያኛውን አለም ያስገነዝበናል። ሁላችንም በጋራ ጌታችንን መገዛት እና ማስደሰት ይኖርብናል። ያ የመጨረሻው መሰብሰቢያ ቀን ሲመጣ ጌታ ፊት እንዳናፍርና እንዳንዋረድ ታሁኑ እንዘጋጃለን ማለትን ያሳየናል ማለት ነው። ስለዚህ ያ ብትንጨርቅ መልበስ አለብን። ሴቶችን በሚመለከት ግን ችግር የለውም፣ ያንኑ የለመዱትን ልብሳቸውን ሰውነታቸው ያው በሰው ፊት መገለልጥ ስለሌለበት እንደለመዱ መልበስ ይችላሉ ማለት ነው። ወንዶች ግን በሙሉ አንድ ወጥ መሆን አለበት፣ ተቻለ

ለሀገራቶች የተወሰኑ ሚቃቶችንና መነሻ ቦታዎችን አድርገዋል። እነዚያን መነሻ ቦታዎች ከቦታቸው ላይ መጀመር ሱና ነው፣ የነቢያችን መንገድ ነው፣ ዋጅብ ነው። ከነዚያ ቀድሞ መጀመር ግን ለዘሩራ ካልሆነ በስተቀር አይፈቀድም። ይህም በተመለከተ ኢማሙ ማሊክ አንድ ሰው መጣና ዙበይር ብን በካር በዘገቡት ከኢማሙ ማሊክ ማለት ነው ማሊክ ብን አነስ ረዲየላሁ አንሁ ረሕመሁላህ አንድ ሰው መጣና አንቱ የአብደላህ አባት ሆይ ከየት ኢሕራም ላድርግ አላቸው የመዲና ነዋሪ ነው ከዙል ሁለይፋ ነዋ አሉት ከዙል ሁለይፋ ነዋ ሲሉት ጊዜ እኔ ከመስጂድ ነው የማደርገው ከዚሁ ከነቢዩ መስጂድ አለ አይ ከዙል ሁለይፋ አድርግ አሉት አለ አይ ከዚሁ ከነቢዩ መስጂድ ከቀብሩ ዘንድ ነው የምነሳው አላቸው ያኔ ኢማሙ ማሊክ ዓለይሂ ረሕመቱላህ ቆጥ አሉና ምን አሉት ፈተና ፈራልሃለሁ አንተ ሰው ሲላቸው አሉት ሲሉት ጊዜ እንዴ ደግሞ የምን ፈተና ነው የምትፈራልኝ ጥቂት እንትኖች ኪሎ ሜትሮችን ነው የጨመርኩት እንጂ ብዙ አይደለ ምን ማለት ነው ብሎ ሲላቸው አንተ ከነብዩ እበልጣለሁኝ እንዳውም እንዳሁም ከነብዩ የበለጠ ነገር ሰርቻለሁኝ ብለህ ከማሰብ የበለጠ ፈተና ምን አለ ነብዩ ከመዲና ከመስጅዳቸው ተነስተው ወደዚያ ሄደው ከዙል ሑለይፋ ነው የጀመሩት አንተ እዚህ የምትጀምርበት ምክንያት ምንድን ነው ይህ ፈተና ካልሆነ ሌላ ፈተና ምን አለ አሉና

ከባቢ ልብሶችን የተሰፉ ልብሶችን አለመልበስ። የተሰፉ ልብሶች ብለን ስንል ክር የነካው ማለት አይደለም፣ በሰውነት ልክ የተሰፋ ማለት ነው እንጂ። ከስነ ምግባር ጋር ተያይዞ ደግሞ ሊስተካከል የሚገባ ሐጃጆችና ሙዕተሚሮች ጋር ምንድን ነው ራፍዑ ሰውት ቢተልቢያ፣ በተልቢያ ድምፅን በጣም ከፍ ማድረግ ሌሎችን በሚያስቸግር መልኩ። ወትል አዛ ደርሳችን እዚሁ ላይ ይቋጫሉ። ወሰላሙ ዐለይኩም ወረሕመቱላህ